ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ቦታ በዝት ርፍርፍ ይበልን እያልኩ ዛሬም በአዲስ ስራ መጥቻለሁ። እጅግ በጣም በሚገርም ሁኔታ የምር ፍቅር የሆነ ቤተሰብ ነውና የአርቲስት ገነት ንጋቱ ቤተሰቦች እንዲሁም አባይ ሚዲያ ላይ ቀርበው ነበር እና በጣም ደስ በሚል ሁኔታ ልጁ ለአባት የውስ ይዘፍንለት፣ ልጅቷ ደግሞ ለእናቷ ስልዘፍ ዘዘምላት ያቀረቡት የፋሚሊ ፋሚሊ እውነት ይለያል ስል በምክንያት ነው። ምክንያቱም በቃ ልጆቹም የቤተሰቦቻቸውን ባህሪ ወይ ደግሞ የእናቷን ባህሪ ይዛ ነው የመጣችው ሴቷ። በዚህ ሰዓት እንግዲህ ትምህርቷንም እየተማረች የራሷ የሆነ ሾፒንግም ከፍታ እየተንቀሳቀሰች ያለች ምርጥ የሆነ ቤተሰቦች ናቸው። ምናለ አለ የሁላችንም ቤተሰብ እንደዚህ ቢሆኑልን እያልኩ አስባለሁ። በተለይ እኔ እየፈጋሁ እየለፋው በስደት ማለም ቤትኛውም ማለም እኔን ቢያግዙ ይኖረ የእኔ ቤተሰቦች ነው ማለት ወዳለ ያለሁ ማለት ነው። እጅግ በጣም ደስ በሚል ሁኔታ ፋ ካብለ ብቻ በቃ አባይ ሚዲያ ላይ እምባ በንባ ያደረጉትን አባይ ሚዲያ ላይ እጅግ በጣም ደስ አለኝ። ታዲያ ለምን በነዚህ በመልካም ሰዎች አልሰራም ብዬ ከቻልኩ እኔ ደግሞ ማለት ነው። መቼም ወሬ መለቃቀም አይሰለችኝም። ከነወሬ ልጭ ሰፈር አልጠፋምና እነ አባይ ሚዲያ እነ የከሌ እነ የከሌ እነ የከሌ እነ ሊያሹ እነ የሆኒ ማኛ ምናምን ነገር ሳይሆን እነ ህሩት ና እነ ብርሽን ሳይሆን በቃ እነ አባይ ሚዲያ ታላልቅ ሚዲያዎች ናቸው። እና ያ ማለት እነ ዶክተርና እና ብርሽን ንቄ ሳይሆን ግን ደግሞ ማለት ነው እውነት ለመናገር እጅግ በጣም ደስ የሚሉ በፍቅር የተሞላ ቤተሰብ። እግዚአብሔርን አንዳንዴ ማለት ነው እግዚአብሔር በሆነ ምክንያት ሊጎዳቸው ይመጣል። በሆነ ምክንያት ደግሞ ያነሳቸዋል። በእናንተ ህይወት ውስጥ ያለውን ሰው በሆነ ምክንያት ያወጣዋል። በሆነ ምክንያት ደግሞ ሌላ ሰው ያመጣና በህይወታች ውስጥ ይመልሳል። ግን ደግሞ የገነት ንጋቱ ህይወት ውስጥ በሆነ ምክንያት ተለያዩ። ያ ምክንያት ደግሞ ፍቅራቸውን እንዲያጠነክር አደረጋቸው እንጂ ጭራሹ ነው። እሷም ወደ ሌላ ወንድ አልሄደችም። እሱም ደግሞ ወደ ሌላ ወንድ አልሄደም፣ ማለት ወደ ሌላ ሴት አልሄደም። ሶሪ፣ ወደ ሌላ ሴት አልሄደም። ይሄ ማለት በመሀላቸው ፍቅር ነበር ማለት ነው። በቃ ለልጆቻቸው ያላቸው ያላቸውን ሬስፔክት ነው የሚያሳዩት ልጆቻቸው። ሴቷ ልጅም እናትያ ብታገባ በእንጀራ አባት የመደፈር ሁኔታ ሊደርስባት ይችላል። ወይ ደግሞ ብቻ የተለያዩ ሴት ስትባል ሴት በሚለው ስም ውስጥ ራሱ ሴት የሚለው ስም ራሱ በራሱ ነው የቻለ ፈተና እስከሆነ ድረስ ማለት ነው። እና እጅግ በጣም ደስ የሚሉ ቤተሰቦች ናቸው። እና እውነት ለመናገር እንደነ ገኒ አይነቶቹን ኢትዮጵያኖች ያብዛልን ማለት እወዳለሁ። ለብዙዎቹ ተምሳሌት ናቸው። እና እጅግ በጣም ደስ ብሎኛል። አርቲስት ሙልጌታም እንደምታዩት ማለት ነው ደርባባ ነው፣ መልከ መልካም ነው፣ ሸበላ ነው ማለት ነው። እና ይንን ይመሳስላል። ዛሬ ላች የመጣወት የምር ለምን አልሰራባቸውም ብዬ ነው። ሁለተኛው ደግሞ ሲቀጥል የቡታጀራ ልጆች አሪ ኦኬ። አንዳንዴ የሚያስተላልፉትን መልእክት ስብ እየሳየው ምንድን ነው፣ እኛ ከነሱ እየተማርን ያለ ነው ማለት እኛ እነሱ ቢዝነስ እንደሚሰሩ እኛም እነሱ ለቢዝነስ የመስራት ነው እንጂ ጥሩ ትምህርት አለው ወይ፣ ደግሞ ይሄኛው ለትውልድ የሚተላለፍ ትምህርት ነው ወይ፣ ደግሞ ለነገ ሕይወቴ የሆነ እኛ ትምህርት ለምን አላየውም? ለምን ብል፣ ዛሬ ፍቅርን ያሳዩናል፣ ነገ ደግሞ አንድ ሰው ከብዙ ሰው ጋር መኖር እንዳለበት ነው እያሳዩን ያሉት ማለት ነው። ከብዙ ሰው ጋር መኖር እንዳለበት ማለት ቺቲንግ ኖርማል እንደሆነ ማለት ከሌላ ወንድ ጋራ እሱ ባለቤት ቤት እያለ ከሌላ ወንድ ጋራ የመኖር ኖርማል እንደሆነ ከዛን ደግሞ በስተመጨረሻ ላይ ተጣልቶ ተፋልጦ ምን ተብለው ተመልሶ ደግሞ አንድ ላይ የመጋባት አንድ ላይ የመሆን ወይ ተጣልተው ተለያይተዋል፣ ተለያዩም ብቻ የሚተላለፈው መልእክት ምን እንደሆነ አላውቅም ማለት ነው። ከዛ ከቡታጅራ ልጆች ውስጥ በጣም የማደንቃትና በጣም የምወዳትኝ ይህ ማለት ሌሎቹን እጣላለሁ ማለት አይደለም። ስነ ምግባራቸው ወይ ደግሞ እነሱን በሰውነታቸው እነሱን እወዳቸዋለሁ፣ ግን የሚያደርጉት ወይ ደግሞ የሚያስተላልፉትን መልእክት አልቀበለው። ግን ደግሞ በጣም የምወደው ከዚህ ሁሉ ውስጥ ማለት ነው ማን እንደሆነ ታውቃላቸው? ማርክንና ሄለን ማለት ነው። ማርክና ሄለን ሚስጥራቸው በማይታወቅ መንገድ ተቀ ተለያዩ ይህ ነው የሚል አሳማኝ የሆነ መልእክትን ባይነግሩ ብቻ የሆነ አንዳንዴ በማላቸው ዝምድና ነበር የሚባልም ወሬዎች ተናፈሱ። እነሱ ግን ለዚህም እንደዚህ ነው እንደ ቅብጥር ስነው አላሉም። እሷም ወደ ሌላ ሴት እሷም ወደ ሌላ ወንድ ነው የሄደችው እሱም ደግሞ እንደዛው ማለት ነው። ይህ ማለት በትክክል እርስ በርስ ተማም ነው ሳይፋለጡ ምን ሳይሉ መጥፎ መልእክት ለሰው ሳያስተላልፉ ነው ይህንን ያደረጉት። እና በመሀል እነሱም ውዝግብ ቢፈጥሩ ነገር ግን በስተ መጨረሻ ላይ ጥሩ የሆነ ህይወት እየኖሩ ነው ያሉት። በተረፈ የቡታ ጀራ ልጆች ከሴት እስከ ወንዱ፣ ወንዱም ሴቱም የሆነ ማለት አንዳንድ ቢዝነስ መስራትም ጥሩ ነገር ሆኖ ግን ደግሞ የምናስተላልፈውን መልክት አንዳንዴ ቆም ብለን ብናስብ ምን አይነት ኦዲንስ ነው የሚከተለ ልጆች ሊከተሉን ይችላሉ። አድናቂዎቻችን ሊኖሩ ይችላሉ። ሰው ለእኛ ለጀማሪ ዩቱበሮች ግን እናንተ ቢዝነስ ሆናችሁናል ማለት ነው። አብረሽም ደግሞ መልክት አስተላልፏል። በስሜ ዩቱብ ቻናል እየከፈታችሁ በራሳችሁ ስም ቀይሩ ማስጠንቀቂያ ብሏል። ምን ልታመጣ ነው ነገሬ? ምን ልታመጣ ነው ወሬ? ምን ልታመጣ ነው ደግሞ ስለወደዱ ስላሽቃባት ምን ለለው እንደ ነው ታካብዳለ ግዴ ስበላ ከተላ አትልም ወለ ከሊ ወላ ለሰው ለማንኛውም ይሄን ይመስላል ቤተሰብ ፕሊስ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። አለ አይ ላቭ ዩ ሶ ማች አግዛላም ሀገር ኢትዮጵያን ሰላም ያድርግልኝ ይዛ